ሰላም ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የቻናል የተከታታዮች እንደምናላችሁ፣ እንደምንከረማችሁ? የደናዝ ጋር የተመሰገነ ይሆን። እንኳን ለሐሙስ ጽጌ አደረሳችሁ፣ አደረሰን አሜን። ጸሎተ ሐሙስ የሚለው የምለው አነባለሁ። ትሕትናና ክዳነ ቁርባን ህገ ጸሎተ ህማማ ዮሐንስ ወንጌል ምዕራፍ 17 ሙሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ የሐሙስ ማታ ሶስት ሰዓት ጸሎት ነው። ይህም ጸሎቱ እንደ ብሉይ ሊቀ ካህናትና የኃጢአትን መስዋዕትን ተክቶ የቀረበ ጸሎት ነው። የብሉይ ኪዳንን የካህናትን አለቃ ለህዝቡንም የኃጢአትን ስርየትን ይህም መሆኑን መስዋዕትን ከማቅረብን አስቀድሞ እሱ ራሱ ኃጢአተኛ ነውና ስለ ኃጢአቱ ስለ ጥንቱ አብሶው ለራሱ መስዋዕትን ያቀርባል። ከዚህም በኋላ ስለ ህዝቡንም ስርዓተ ኃጢአትን የምሆነው መስዋዕትን አርዶ አዋራርዶ ደሙን ይዞ ወደ ቅድስት ቅዱሳንን ይገባል። ስለ ህዝቡንም ኃጢአትንም ይለምናል። ጌታችን መድኃኒታችን ኢየሱስ ክርስቶስም ምንም እንኳን ሀጢያትን ባይኖሮበትን ነገር ግን ህግን ለመፈጸም ነውና የመጣው እንደ ብሉይ ስርዓትን ኃጢአትን ሳይኖረበት ወይም ኃጢአተኛ ሳይሆን የኃጢያትን መስዋዕትን ያቀርባል። ይህን ያለ ኃጢአትን የምቀርበው ጸሎትን መስዋዕትም የሁሉ ነገር መዝጊያና ማብቀያ ነው። የአዳምና የልጆቹ የነቢያትን አንባቸው ሐዘናቸውም ተካዝያቸውን ማ ማብቂያ የሚያገኘው የበጌታ እንባ ሀዘንና ትካዜ ነው። ጸሎታቸውን የምታተመው የጌታ እንባ ጸሎት ነው። የካህናቱ መስዋዕታቸውን፣ አገልግሎታቸውን የምታተመው በጌታ አገልግሎትና መስዋዕት ነው። በአጠቃላይን የብሉይ ኪዳኑ አስተምህሮ የምጠናቀቀው በጌታ አስተምህሮ ነው። የነቢያትን አስተምህሮ በዘመነኑ ተፍት ተፍኑ ወልደከ አንሲ ሀይልከ ፈኑ እንደከ ኢትዝክር ለነ አበሳነ ዘት ካነ ዘቲ ካቲ ወናአ ዓደነን ፍጡርን ይርከበ ዘህለክ እግዚኦ እስመ ተመን ደብነ ፈፀመ ፈዲፋደ አድነን ወባልሀነ መዝሙረ ዳዊት መዝሙር ሰባ ስምንት ቁጥር ስምንት እያሉ ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ጊዜው ደርሳልን ብሎ ነው የምጀመረው። ይህንንም ቅዱስ ጳውሎስን በዕብራውያን መልእክቱም ወአመ ሃሎ በመዋዕለ ስጋሁ ጸለተ ወስ ወስእለ አብ በአ በአብይ አንብኢ ሃበ ዘይክልን ኣድህነ ኖተ እሞት እርሱንም በስጋው ወራትን ከሞት ሊያድኖ ወደ ምችል ክብረቱ ጭሆትና ከእንባ ጋራ ጸሎትንና ምልጃን አቀረበ። ዕብራውያን ምዕራፍ ኣራት ቁጥር ሰባት በዚህም መልእክትን ውስጥ በደንብ ማጤና ያለበንን ጉዳይ ብኖሮ በስጋዊን ወራት የምለው ሀረገ ሲሆን ይህንም አስተምህሮ ያቀረበው ከዕለተ ዓርብ ከመስቀልን አስቀድሞ ነው። ቅድመ መስቀልን የነበረው ጊዜ ሁሉ እንደ ተመለከተነው ነው። ከሀጢያትን በስተቀረ ማንኛውም ነገር እንዳከናወነ እንረዳለን ጸሎት ኃጢአትን አይደለም። ስለዚህም ከኃጢአትን በስተቀርን ከተባሉትን ትልልቅ ጉዳዮች ውስጥ አንዱ ይህ የእለተ ሐሙስ ምሴትን አስተምህሮ ነው። ከሞቱ በፊትን ከመከራው በፊትን ይህን ልመና ያቀረበበት ምክንያት ለህዝቡ የምሆነው የኃጢያትን ስርየትን በመስቀልን ከማከናወኑ አስቀድሞ ያለ ኃጢአቱን ስለ ኃጢአትን የምቀርበውን ስርዓትን መስዋዕትን መፈጸሙ ለማጠየቅ ነው። መተርጎሙ ልቃውንትንም ጸሎትን እንዳለም ስዕልን እንደ በግ አቀረበ በማለቱን አብራሪተዋል አንድ እንደ ማታቱር ተመልከት ይህንም ማለት የቀድሞው ሊቀ ካህናትን በበግና በላም ደም መስዋዕትም ስለራሱ ኃጢአትን ስርየትን እንደ መጠይቅ ሁሉ ጌታ ግን ያለ ኃጢአቱን ጸሎትን እንደ ላመ ልመናውንም እንደ በግ አድርጎ በአባቱ በትን ያርደዋል። የሰባ ነው፣ የሰባ ነው፣ ንጹህ ነው፣ ነውሪ የሌለበት ቀንዱም ያለ ከረከረ ጥፍሩም ያል ዘረረዝ ያለ ዘረዘረ ነጭ ነው፣ መርገም አላረፈበትም። እስክሞትን የታዘዘችን ልመና ነው እና ይህንም ማለቱም ደግሞ ለራሱ ለእግዚአብሔር ወልድም ለእግዚአብሔር ንጹህ ነው፣ ከአብ ጋራ አንድ ነው እና እኔን አብ እንድ አንድነን እንድል አባቱን ጸሎትህን አልሰማም እና እንባህን አላይም አልቀበልም፣ ይለው ዘንድ ምንም ምክንያትን የለም። ምክንያቱም ንጹህ ነው። ስለዚህን እርሱም በስጋም ንጽህ ከሆነ የባሪያ የባህርንም አምላክ ከባህሪ አባቱ ከአብ ከባህሪ ህይወት ከመንፈስ ቅዱስ ጋራ በስልጣንን ጾለትና ልመናም በመቀበልን እንዲህ ከሆኑ ጸሎትን ለማንም ለማን ነው የጸለየውን የምለውን ጥያቄ ማንስትን ተገቢ ይሆናል።